ሞኝ ኑር እንዲያጫውት ይሉ ነበር ድሮ። ያው ተረቱ ዛሬም ይሰራሉ። ተረቱ የተባለው ድሮ ስለሆነ ብቻ ድሮ አልኩኝ እንጂ ዛሬ እኮ ሞኝነት አይደለም። እንከፍነት፣ እንከፍ መሆን ለትውልዱ ማስተማር፣ እንዲሁም ደግሞ ውሃ እያሳሳቀ ይወስዳል እንደተባለ ትውልዱን እያሳሳቀው ገደል መክተት ወግ ሙያም ሆኗል። የምለው ነገር ገብቷል። እስኪ ወደሱ እመጣለሁ። ከዛ በፊት ግን ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት ልጆችም ወዳጆችም ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን አምናቸው ምግብ ውስጥ የምትጨምራቸውን ዘይቶች ነው ሳሙና የምናደርጋቸው። ከዛ ባሻገር ግን ይሄ ሳሙና እንዲበረክት፣ ረጅም ጊዜ እንዲያገለግል፣ አረፋ እንዲያወጣ ሼልፍ ላይፍ እንዲኖረው ደረቅ እንዲሆን ብለን የምንጨምራቸው ምንም አይነት ኬሚካሎች የሉም። ስለዚህም እነዛን ኬሚካሎች በማስቀረታችን ሰውነታችን ተፈጥሯዊ ወዙን እንዲጠብቅ እንዲመልስ ሆኗል ማለት ነው። በ175 ግራም 300 ብር እንዲሸጥ አድርገን አዘጋጅተነዋል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ጉግል ማፕ አድራሻውን ሰርች አድርገ ሄደ በተለምዶ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። መቶ ሰባ አምስት ግራም ሶስት መቶ ብር። አንተ ይህንን ሳሙና ስትገዛ ለቆዳ ጤንነት ማሰብ ብቻ አይደለም፣ በዚህ የዩቱብ ቻናል በአባወራ ዩቱብ ቻናል ትውልዳችንን በተለይም ደግሞ ወንዱን ከተቃጣበት ያልጫነት ጦርነት በመታደጉ ስራ ተካፋይ ትሆናለህ። እሺ ወደ ዛሬው ጉዳይ ዛሬ ጉዳይ ስለ ሞኝነት ስለ እንከፍነት እሱም ደግሞ እንደ ሙያ እንደ መስክ ተይዞ ትልቅ ተከፋይ በሆነ ፊልድ ስለሚነሳው ነገር ስለሱ ትውልዴንም ስለሚያለጭበት ሂደቱ ነው የምናወራው። ያው የተለያዩ ድራማዎችን የተለያዩ ፊልሞችን ታያለህ ብዬ አስባለሁ ቴሌቪዥን ላይ። ግን እንደው ስለነዛ ስለ ድራማዎቹ ስለሚቀርቡት ፊልሞች ከማውራታችን በፊት ከማውራታችን በፊት በቤታችን ውስጥ እኛ እንዳንሰለጥን በሰውነታችን እንዳንሰለጥን በሰውነታችን እንዳንበለጽቅ ጽድቅ ሆነ ስራችን ጽድቅ ሆነ ወደ ሆነው አላማችን እንዳንጓዝ ከሚያስቀሩ እንቅፋቶች መካከል አንዱ መዝናኛ የሚባሉ ነገሮች ናቸው። ከቤታችን ውስጥ የምናጠፋቸው መዝናኛዎች፣ ከቤታችን ውጭ የምናጠፋቸው የመዝናኛ ጊዜዎች። ጊዜያችን በጣም ውድ ነው። ጊዜያችን ቁም ነገር ልንሰራበት የመጣንበት ሆኖ ሳለ እሱን ጊዜያችን የሚሻማብን ብዙ ነገር ግን አለ አንዱ እና ትልቁ ደግሞ መዝናኛ የሚባለው ነገር አምስት ቀን ሳምንቱ ሙሉ ከሳምንቱ አምስት ቀን ወይም ስድስት ቀን የሰራ ሰው ቅዳሜ እሑድ መዝናናት ይገባዋል። ሁሴድ ሰው ማን ያለው? እኔ አልዝናናም ምን ጎደለብኝ? አይከፋኝም፣ አይደብረኝም፣ ዲፕሬሽን የለብኝም፣ ድብርት የለብኝም። ለምን አይደብረኝም? ለምን አይከፋኝም? ለምን መዝናናት ያስፈለገኛል? ብዬ ለመዝናናት ጊዜ አላጠፋም ወይም ደግሞ ገንዘብ አላወጣም። ምንድን ነው መሰለህ ቁም ነገሩ፣ አንተ የምትኖርለት ዓላማ ግራ ሲገባ ሳይገለጥልህ ሲቀር ጣርቶ ሳይገኝልህ ሲቀር ያን ጊዜ ያንን ቦታ ያንን ጊዜ ያንን ኢነርጂ እና ፐርፐስፉል የሆነ ላይፍ የመኖር ውስጥህ ዲማንዱን በምን ትሞለዋለህ? በመዝናኛ ትሞለዋለህ። መዝናኛ ያስፈልገኛል ትላለህ፤ እንጂ አሁን እውነት የሆነ ቦታ ተቀጥረህም ቢሆን ራስህም ሰርተህም ቢሆን ስድስት ቀን አምስት ቀን የምታሳልፍበት ቦታ ያን ያክል አስጨናቂ ስለሆነ መዝናኛ አስፈልገው ነው፣ ቅዳሜና እሑድ ቴሌቪዥን ላይ ተጠጥደህ የምትንፈቀፈቀው አይመስለኝም እኔ መሆንም የለበትም ብዬ ነው የማምነው። እኔ በራሴ ሕይወት የማውቀውን ነው የምነግረህ። እንግዲህ በተለይ ደግሞ ይህንን ነገር ሳነሳ ታዲያ ትልቁ አንዱ በቤታችን ያለ ከኛ አልፎ ሚስታችንን፣ ልጆቻችንን ሌላውንም የቤተሰብ አባል ከተፈጠረለት ልዕልና በመጎተቱ ደረጃ ትልቁ ሚና የሚጫወተው አንዱ ቴሌቪዥን ነው። ቴሌቪዥን ቤተሰቡ ተስማምቶ ተግባብቶ ተፈቃቅዶ በጋራ ከተፈጠሩበት ልዕልና ወደ አዘቅት ወደ ማጥ የሚከታቸው መሳሪያ ነው። ጥቅሞ አይገባኝም። እኔ አሁን በተለይ ያደግኩ ስመጣ ነው ያው በፊትም ያን ያክል እስከዚህም ነበርኩኝ። ግን ቴሌቪዥን ትልቁ ጉዳት አለው። ሌላ ጊዜ ከዚህ ጋር በተያያዘ አንድ ራሱን የቻለ ቪዲዮ ሰራበታለሁ። በእርግጥ ግን አሁን በቴሌቪዥን ውስጥ የሚተላለፉ አንዳንድ ነገሮችን እናንሳ እናውራ። በተለይ ደግሞ ሲትኮም ድራማዎችን ሲቱዌሽናል ኮሜዲዎች የሚባሉትም ማለት ነው ሲትኮም ድራማ ምዕራባውያን ቀድሞ ጀምረውታል። ያው በተለይ አሜሪካን የተጀመረው ከዛ በኋላ በደንብ ተስፋፋ። በጣም ገንዘብ የሚያስገኝ ሆነ፣ መንፈቅፈቅ ሆነ። ያው ከሚናገሩት ከሚያድርጉት ድርጊት ጀርባ የሚስቁ ሰዎች ድምጽ ይገባል አይደል? በኤፌክት ምናምን። እሱ የገባበት ድራማዎቹ ፊልሞች ሁሉ አዝናኝ አስጫዋች ቁምነ ጋር አስተማሪ ሆኑ። ትልቁ ነገር ታዲያ የሚነሳው ምንድን ነው? ማህበረሰብ ውስጥ የሚነሱ ማህበራዊ ጉዳዮችን በነዚያ ሲትኮም ድራማዎች እያስገቡ በቀልድና በጨዋታው እያዋዙ ትውልዱን ማስተማር ወይም ደግሞ ማንቃት፣ ያላስተዋለው ነገር ካለ እንዲያስተውለው ማድረግ ያው የሚባለው እንደዛ ነው። ግን ምን አስፈለገ ይሄ ነው ይሄ ነው ተብሎ የሚያስተምርሰው አያስፈልግም። ወይም ደግሞ እንደዛ መናገር የለበትም። አይ እሱ ደረቅ ነው። ለምን ደረቅ ሆነ? ንግግሩ ይደርቃል። አሁን ለምሳሌ ሄኖክ የሚባለው ሰውዬ ጥሩ ነገር ይናገር ነበር። አባወራ ላይ ግን አጉል ፊቱ ይኮሳተራል፣ ይፎክራል፣ ምናምን ኃይለኛ ይመስላል። እና የሆነ ደረቅ ነው ነገሩ፣ የተዋዛ አይደለም። ቀልድ ምናምን ቢጤ የለው። ማተጎዳ ራስ ተጎዳ። ይሄ አይነት መርህ ይሄ አይነት ፕሪንስፕል፣ ዛሬ ተራው አለም ላይ ዋዛ ፈዛዛ የሚነገርበት ቦታ ላይ አይደለም። ቤተክርስቲያን አውደ ምህረት ላይ ራሱ መጥቶ እንደዛ ሆኗል። የሁለት ሰዓት ፕሮግራም ካስፈለገ ሀያ ደቂቃ ወይ ሰላሳ ደቂቃ ከሰላሳ አርባ ደቂቃ በስንት ጣሙ እዛ ድረስ የሚሄድ ቁም ነገር ጭብጥ ያለው ከቅዱሳት መጻሕፍት የተውጣጣ በሕይወት የታረመ በሕይወት የተኖረ ነገር አንማርም። አብዛኛውን ጊዜ ጊታር የሚያስንቁ ክራሮች ከደረረም ይላሉ፣ ሞንታርቦ ጆሮ የሚያደነቁር ሞንታርቦች ይሰቀላሉ። ከዛ በኋላ ተስራቅራቂ ድምፆች እየተፈራረቁ አስቴር ከበደን አስቴር አወቀን ለመተካት ፉክክር የሚያደርጉ ተስረቅራቂ ድምጾች መተው ይስረቀረቃሉ ለምንድነው ሲባል ትውልዱ በቃ ቁም ነገር ይጎረብጠዋል ቁም ነገር ሰልችቶታል ከዚህ ነው የምናገኛቸው እነዚህ ነገሮች ከዚህ ነው የምላቸው ከዚህ ዋዛ ፈዛዛ ከሚያበዛው ማህበረሰብ ዋዛ ፈዛዛ ከሚተላለፍበት ሚዲያ እነዚህ ዋዛ ፈዛዛ የሚያስተላልፉ ሚዲያዎች አንደኛ በዋነኛ ደረጃ ትውልዱን የሚያስተምሩት ነገር ትውልዱን ከቁም ነገር ይልቅ ዋዛ ፈዛዛን እንዲያስቀድም ቁም ነገሩ ራሱ በዋዛና በፈዛዛ ታጅቦ በቀልድ ታጅቦ ካልመጣ አልቀበልም ወደሚባልበት ደረጃ ተደርሷል። ስለዚህ ዛሬ አንተ ዩቲዩብ ስትሰራ ወይም ደግሞ አንድ ፕሮግራም ልታዘጋጅ ካስፈለገ ትንሽ መዋዛት አለበት። በምንድን መዋዛት አለበት? በቀልድ መዋዛት አለበት። ይህን ደግሞ እንደ ፕሮፌሽን እኮ ነው የሚነግሯቸው። ላይ ባለሙያ ነኝ እኔ እኔ ያውቃሉ። ዝም ብለህ አንተ አታውራ እና ምንድነው የምታውቀው ነገር። ነገሮቹ የሚቀርቡት ነገሮች በቀልድ መዋዛት አለባቸው። ካለዚያ ለኦዲየንስ አይመችም። ሁ ኬርስ። ቁም ነገር ካልፈለገ የራሱ ጉዳይ። ይሄ እኮ ተራ የነጋዴ ስራ ነው። ማርኬቲንግ ስራ ነው። ተራ የነጋዴ ስራ፣ ነጋዴ ናቸው። አዎ በእርግጥ ነጋዴ ናቸው። ገንዘብ ለመብላት ነው እንጂ እዛ ቦታ ላይ የተቀመጡት ወይም ገንዘብ ለማተም ነው እንጂ የተቀመጡት። ስለ ትውልዱ ግድ ብሏቸዋል? ትውልዱ ቢጠፋ ትውልዱን ማቃናት ያለባቸው እነሱ አይደሉ? ሚዲያውን ከያዙ መቶ ሺህ አንድ ሚሊዮን ሰው የሚሰማቸው ከሆነ ዜዶን ኬራ ባውት ዩ ዜዶን ኬራ ባውት ሶሳይቲ። እውነትን እኮ ነው የምላቸው። የቴሌቪዥን ጣቢያውም እንከፉ፣ በስንቱም ስለ እናንተ ግድ አይሰጣቸውም። ኦል ኬር ኢዝ አባውት ዴር መኒ ስለ ገንዘባቸው እንጂ ስለ እናንተ ግድ አይሰጣችሁ። አይ ዶንት ኬር አይደለም መንፈሳዊ ሰው ናቸው። ገለምን አይመለከተኝም። መንፈሳዊ ሰው ነጋዴ እንዳይሆን ማለት ነው። መንፈሳዊ ሰው አስመሳይ አይደለም ያለው ማለት ነው። ሸቃላ አይደለም ያለው ማለት ነው። ዛሬ ላይ በትውልዱ ላይ የሚሸቅሉ አብዛኛዎቹ መንፈሳዊ ነገር እናስተምራቸዋለን የሚሉ አይደሉ እንዴ? ዓለምን ይተው ዓለምን ይካዱ ዓለምን ይጠላንን እያሉ አይደለም እንዴ በትውልዱ ላይ የሚነግዱት? ይሄ ሰው ቢነግድብን ምን ይገርማል ታዲያ? ወይም ቴሌቪዥን ጣቢያው ቢነግድብን ምን ይገርማል ታዲያ? they don't care about you and about your kids ተሰብስባችሁ እግራችሁን ታጥባችሁ ጋቢ ለብሳችሁ እዚህ ተዋይ ባክ ሊጀምር ነው፣ አትጎትተ ሊጀምር ነው። ምን እንትን በስንቱ እንዴት አይነት እንከፍነት ለትውልድ እያስተላለፍ እሱ ተከፍሎት ነው እንከፍነቱ። አንድ ሰዓት እንከፉንልን እንከፍላለን ብለውት ነው እንከፍ የሚሆነው። አንተ ምን በወጣህ ወገኔ እድሜህን የማታገኘውን እድሜህን ይዘህ እሱን ከፍለህ እሱን ገብረህ እንከፍነትን የምትማረው ለምን? ባይሳቅስ አይቀርም። ለምን ትስቃለህ? ምን የሚያስቅ ነገር ስላለ? እሱ ስለቀደረ፣ እሱ ስለተጃጃለ? እኔ ምንም የጎደለብኝ ነገር የለም። ጤናማ ነኝ። አይም ሶ ማች ሄልዚ፣ በጣም ሄልዚ ነኝ። ኤንድ ኢነርጄቲክ። መስራት የፈለግኩትን ነገር ሀይለኛ ነኝ። ወይኔ፣ እንዴት ነው? እንቅልፍ እንቅልፍ አይለኝም። ለምንድን ነው መዝናኛው ማያስፈልገኝ? ለምን እንደዛ እንዳንተ? ለምን አለም ፈቀፈቀ? ምግሪን ታጥብ፣ አልጋ ላይ ወጥቼ ወይም ሶፋ ላይ ወጥቼ፣ የተፈጠርክለትን አላማ ፈልግ። አያጃጅሉ። እንከፍነትን ለትውልዱ እያስተማሩት ነው። ዋዛ ፈዛዛ ለትውልዱ እያስተማሩት ነው። ቁም ነገር ስልቹ እንዲሆን። አንዳንድ ጊዜ በተለያዩ ማህበራዊ ጉዳዮች ሰው ቤት እንሄዳለን። ለቅሶ ሊሆን ይችላል፣ እንደዚሁ ሰው ለመጠየቅም ልሄድ እንችላለን። ትልቆቹ ሰዎች ትልልቆቹ ሰዎች ከኔ እድሜ በላይ የሆኑት በስንቱን አይተው፣ እንደ በስንቱ የሚጃጃሉት በስንቱ ያን ቀን አይተላለፍም። ግን እዛ ቁጭ ብለን የተለያዩ ጉዳዮች ላይ ቁጭ ብለን ስናወራ ግራ ይገባኛል። አንዳንድ ጊዜ የተደረጉ ድርጊቶች ማለት ነው። ምንድን ነው ስል፣ እንዴ በስንቱን አላየሁም? እንደዚህ ሲል እኮ እንደዚህ ብላው የሚስቱ እንደዚህ ስጥለው እንደዚህ ብሎ ም እኮ እንደዛ መመልስ ነው እንዴ። እንከፍ ትልቅ ሰው ነው ማለት ይህን፣ በሆዴ ነው አፌ አይወጣም። ግን እንከፍ ነው ያሰው ሰው እንዴት በዛ እድሜው ለትውልድ አርያ የሚሆን ነገር ይሰራል እንጂ ያ ሰውዬ ተከፍሎት እንከፍነቱን ከጊዜ በጊዜ እየጨመረ ይስራው ስለተከፈለው። አንተ ለምን አንተ ለምን እድሜን ገብረን እንከፍትሆናለ ሚስት ምንድን ነው ከአንተ የምታየው ነገር? ምን አይነት ወንድና አንተ ታሳቅቃታለህ። ተጫዋች ነው፣ ቀልደኛ ነው፣ ምን አባቷ ታርግ? እንግዲህ ሰው ፊት ቀርባ መቼም ዝም ብላት አትልም። ምን ታድርግ? ተጫዋች ነው፣ እንደዚህ እኮ ነው እሱ፣ ተግባቢ ነው ከሰው ትልሃለች። ሆዷ እያረረ ነው ወንድም ያባወራ እንከፍ የሚስትን ሆድ ያሳረራል፣ ቆሽቷን ያሳረራል እንጂ ምንም አያስደስትም። ያ የምታየው በስንቱ እንከፍ ነው። አንተም የሱን ስራ መድገም፣ እነሱ ድራማ ላይ ነው የደገሙት፣ አንተ ግን በህይወት በቁሟ ሚስትህን ቆሽቷን እያሳረርካት ነው። ተጫዋች ነው ስትልህ እውነት አይምስልህ። ምን አባቷ ታርገህ፣ አንዴ ወድቆ አንዴ ሆኖ አንተ እጅ ላይ ጥሏታል፣ አንዴ ያንተ ሆናለች የጫማ ክር አይደለ እንግዲህ በየፌርማታው እየፈታች የምታስረው ትዳር ነው። ለብቻ ልትነግርህ ትችላለች። ምናልባት በጣም ግን ትፈራ ይሆናል። ይህን ጎሆነ እንዳይነካው ግን እሱ ተጫዋች ነው ተግባቢ ነው ስትል እንደ በስንቱ እየሆነ ነው ስትል ደስ አይበልህ። ቢጨንቃት ነው ሰው ሰው ፊት ሄደህ እንዳታዋርዳት፣ ቢጨንቃት እንከፍነትን እያጸደቀችልን። አንድ ቤት አለ እንደዚሁ ጥናት ልሰራ ሄድኩበት ቤት ያው ከዚህ ጋር በተያያዘ በነገራችን ላይ ፈቃደኛ ከሆናችሁ ጋብዙኝ እናንተ ቤትም ሪሰርቾች ይሰራሉ እና እዛ ቤት እጄ ትልቅ ልጆች ነው ያላቸው እነዛ ሰዎች ከኔ በላይ እድሜያቸው ከኔ በላይ የሆኑ ልጆች አላቸው የልጅ ልጅ አይተዋል ሰባዎች ውስጥ ናቸው ን እና ሰውዬው ደና ነው ፊዚካሊም ሴትዮዋም ደና ናቸው በደምብ ጤናማ ናቸው ሰውዬው ግን ብዙ ጊዜ እዛ ቤት ሲሄድ የሚያደርገው ነገር የማየው ነገር በጣም ያሳቀቃል እንደ ሕፃን ልጅ ይጃጃላል ሰው ለማሳቅ እያለ ማለት ነው እና አንዳንድ ሰዎችም ደግሞ ለትብብር ይስቁለታል ሚስትየዋ ግን ፊቷ ላይ ያስታውቃል። እርር ነው የምትለው። ሴቶኛ ወደዚያ ሄድ ትለዋለች፣ እንደው ሰውም ሳይሰማ ጠጋ ብለህ ሲ ወደዚያ ሄድ፣ ወደዚያ ሄድ፣ እዛ ትለዋለች። ማለት ቀልዱ በጣም ሶ ሲሊ ሶ ሲሊ። እንግዲህ እንደዚህ አይነት ሰው ጭራሽ በስንቱን ተቀምጦ ሲያይ ደግሞ አስቡት እንዴት እንደሚብስበት በሱ ቤት እንግዶቹን እያዝናና ነው እያጫወተ ነው። ይህ ሰው ብዙ ጊዜ ሳይሆን ተገፍቶ ተገፍቶ፣ ሚስትዮ ገፋ ገፋ ነገር አድርገው ከልጆች ጋር መጫወት ይጀምራል። ትንሽ ቆይቶ ልጆችን ያስቃቸዋል፣ ያዝናናቸዋል፣ ምናምን ከትልቆቹ ሰዎች ጋር እዛ ቤት እዛ ፕሮግራም ላይ ማነው የምትታደመው? ማነች የምትጫወተው? ሚስትየዋ እንዴት አይነት የሚያሳቅቅ ነገር ነው። ሰው ቤት ሄዳችሁ ሲጃጃል ያ ትልቅ ሰው ምንድን ነው ስትሉት፣ ካይገባችሁ ሲቀር ምንድን ነው ስትሉት፣ በስንቱን አላየሁም እንዲህ ሚስቱ እንዲህ ብላው ልጁ እንደዚህ ብላው ከዛ እሱ እንደዚህ አይነት መልስ ሲመልስላት እና አንተ የሱን እንከፍነት በተግባር በአለም እየደገምክልኝ ነው። በቴሌቪዥን እሱ እንከፍ የሚሆነው ሳያንስ ምን ማለት ነው? ይህንን እያስተማረ ነው። ዋዛና ፈዛዛን ብቻ ቁም ነገር ስልቹ የሆነ ትውልድ እንዲመጣ እያደረገ ነው ይሄ በስንቱም በሉት ሌሎቹም የሲትኮም ድራማዎችም በሏቸው ሌላው የሚያስተምረው ነገር ጅልነትና አቅመቢስነትን እያዋዙ ማምጣት ነው አቅመቢስ ሰውየው ከአቅመቢስነት ወደ ሙሉ ብቃት ወደ ተፈጠረለት የወንድነት ልዕልና ወደ ወንድነት ቁናው እንዲመጣ ከማድረግ ይልቅ አቅመቢስነቱን ቢስነቱን እንዲህ እያቆለጳጰሰ እየቀለደ ምናምን ማለፍ ጅላጅልነቱን እንዲህ እያቆለጳጰሰ እየቀለደ ምናም ሰዎችን እያሳቀበት ማለፍ እንዴ ለምን አሳስቃኝ ታልፋለህ? ይህን ነገር አስተካክል እንዳትሉት በቃ አቅመ ቢስነት ነው እያስተማረ ያለው። በየትኛው ሲን ላይ ነው እስቲ? በየትኛው ክፍል ላይ ነው? በስንቱ ትናንትና ከሚወቀስበት ሚስቱ ከምትማረርበት የሚስቱ አባት ኦር ሳምቲንግ ከሚማሩ ከሚማረሩበት ነገር ተሻሽሎ ያያችሁት፣ ተሻሽሎ ያያችሁት፣ በየትኛው ነገር ተሻሽሎ አገኛችሁት? ሲንተባተብ የማይሆን መልስ ሲመልስ እነዚህን ነገሮች ሲያደርግ የነበረው ነገር የትኛው ላይ አሻሻለው ሁልጊዜ በዛ ነው የሚቀጥለው በዛ ሲቀጥል ግን ያንን ስህተቱን ስህተት ነው ብሎ አድሚት አያደርገውም ቀልዶበት ያልፋል እንጂ አዋዝቶት ያልፋል እንጂ ዘሩ ላ ላይ ብትሄዱ እንደዛው ዘ ሴም ቲንግ ነው የምታገኙት አይደለም። ከዛ ባሻገር የምንማረው ነገር ከዛ የምንማረው ነገር ምንድ ነው አባወራውን ማንቋሸሽ ላይክ ወግ ሆኗል ኖርማላይዝ እየተደረገ ነው ወግ እየተደረገ ነው አባወራው ላይ መሳለቅ አባወራው ላይ መቀለድ፣ አባወራው ላይ ዘበት ማውራት ወግ እየተደረገ ነው። እነዘሩ መላ ቀለጠን ያቸው ትንሿ ልጇ እንደት እንደምታረጋቸው። እሱ አንድ ነገር ለመረዳት አመት ይፈጅበታል። እሷ ዊዝን ፍራክሽን ኦፍ ሰከንድ ሲገባትና መልስ ስትመልስ አባወራው አባወራው መቀለጃ ማንቋሻሻ፣ ያ ከራሱ አልፎ ሚስቱን ልጆቹ ሊመራ ያለው ወንድ የህፃናቶቹ የልጆቹ ብቻ ሳይሆን የልጅ ልጆቹ ሁሉ መቀለጃ መጫወቻ ይደረጋል። መሀይም ነው። አይገባውም። ጅል ነው። አክቲቭ አይደለም፣ ላይክ ፈጣን አይደለም። ፈሪም ሊሆን ይችላል። ተብታባ ነው። ብዙ ብዙ። ከሱ ይልቅ ከሱ ይልቅ እነዛ ታናናሾቹ አሁን ባልኳቸው ነገሮች በጣም የተሻሉ ናቸው፣ በጣም የተሻሉ ናቸው። ዘኑ ሞላ ቀለጠን ብታዩት፣ እንደዛ አልነበረም። አሁን ያለው እንከፉ በስንቱ ብስ እንደዛ አይደለም። ይህንን የአባት ሥዕል፣ የአባትነት ሚና በዚህ መልክ ሺፍት እየተደረገ ነው። አያችሁት? በዚህ መልክ እየተቀየረ ነው። አንተም ሳታስበው እንደዛ እየወንክ ነው። ሴቷም ሳታስበው በልጅነቷ አይነን እያየ ስትመጣ እንደዚህ አይነት ወንድ ነው የምትፈልገው። ምክንያቱም እቤት ውስጥ የምታየው ነገር እንደዛ። አክቲቭ እና ጠንካራ የሆነች እናትና ሻርፕ የሆኑ ልጆችን መሸከም የሚችለው ያ እንከፉ በስንቱ ወይም ደግሞ እንከፉ ዘሩ ሞላ ቀለጠ ነው። ፊልም ላይም ያየችው እንደዛ ነው። በተግባርም እየኖሩ የሚያሳዩት እንደዛ ነው። አባትየው ነጋ የትላንትና የበስንቱ አንጎበር አለቀቆም። በበስንቱ አንጎበር ነው የሚነቀው። በሱ ይቀልዳል፣ በሱ አይነት ቀልድ ይቀልዳል፣ በሱ አይነት ዳንስ ይደንሳል፣ በዘሩ መላ ቀለጠ ጀልነት ይጃጃላል። ልጆቹ እሱን ተከትለው፣ ከድራማው ተከትለው፣ ከፊልሙ ተከትለው አባታቸውን እንደ ዘሩ መላ ቀለጠ እንደ እንከፉ በስንቱ ያሸማጡጡበታል፣ ይቀልዱበታል። ምክንያቱም እሱም ድራማ ነው እየሰራ ያለው፣ እነሱም ድራማ ነው እየሰራ ያለ። እኔ ግን ሰብኮንሽስ ማይንዳቸው ላይ ምንድን ነው እየተቀረጸ ያለው? ሴት ልጅ ስታድቅ እንደዚ አይነት እንከፍ የሆነ ባል ትፈልጋለች። ፈልጋው ፈልጋው ከጅለው እኮ አይደለም ግን፣ እሱ ካልሆነ ማን ይሸከማታል? እንደ በስንቱ አይነት እንከፍ ካልሆነ ሚስቱንና ሌላውን ቤተሰብ አካል ማን ይሸከማል? እንደነዘሩ ቀለጥ አይነት እንከፍ ካልሆነ እነዛን የመሳሰሉ ሻርፕ ማይንዶች ማን ይሸከማል? ማንም አይሸከምም። ስለዚህ ሳታውቅ ወደዛ ትሳባለች። እንዳሰበችውም ደግሞ እንደዚ አይነት እንከፍ ያጋጥማታል። ማኪያቶ ጋብዞ ቁጭ ብሎ ስለትላንትና፣ ስላደገችበት፣ ስላመጣጧ፣ ስለወደፊቷ ስለወደፊት ወደፊት ረአዩዋ ስለነዚህ ስለነዚህ ጉዳዮች በሴትነት በሚስትነት እንዴት መኖር እንደምትፈልግ እሱ በባልነት ምን እንደሚፈልግ ከማውራት ይልቅ እዛው እንደ በስንቱ እንደ በዘሩ ቀለጠ ወይም ደግሞ በስልክም ቢሆን እንከፉ በስንቱ አይነት ቀልዶች መቀለድ ይጀምራል ማለት ነው። ይጃጃላል። እሷም ቅቂ ትለዋለች፣ ታስቀኛለህ ትለዋለች። ምንድን ነው የተመቸሽ? እሱ በጣም ያስቀኛል፣ የሚገርምህ እንደ በስንቱ ሲሆን ምናምን በጣም ያስቀል ትዳር ውስጥም እንደዛ ነው የምትፈልገው፣ እንከፉን በስንቱ እሷ ትዳር ውስጥ ትፈልገዋለች። ግን በትዳር ውስጥ ያ እንከፉ በስንቱ ያሳርፋታል? ኖ አያሳርፋትም። እንከፉ በስንቱ እንከፉ በስንቱ ወይም ደግሞ እንከፉ ዘሩ ሞላ አባት መሆን ይችላል። አባት ለመሆን ዘር ለመተካት በቃ አስራ አምስት ዓመት አስራ አራት ዓመት ማለፍ እኮ ነው የሚበቃው አደለ? ዘር ማመንጨት ከጀመረ ሰውነቱ። ስለዚህ እንከፉ ዘሩ ሞላም ቢሆን እንከፉ በስንቱ አባት መሆን ይችላሉ። በእርግጠኝነት ግን የምነግርህ ምን እንደሆነ ታውቃለህ ባል መሆን አይችሉም። ወንድ መሆን ስላልቻሉ መሪ መሆንም አይችሉም። ኤንድ ሺኖዛት ታውቃለች፣ የእንከፉ በስንቱ ሚስት ዶንት ዩ ቲንክ። እንከፉ በስንቱ ባል መሆን እንደማይችል፣ ወንድ መሆን እንደማይችል፣ መሪ መሆን እንደማይችል የማታውቅ ይመስላል ግጥም አርጋ ታውቃለች። የዘሩ ሞላ ቀልጣ ሚስት ሚስትም እንደዛው ባል መሆን እንደማይችል ወንድ መሆን የማይችል እንደማይችል ራስ መሆን እንደማይችል ታውቀዋለች መሪ መሆን እንደማይችል ታውቀዋለች አባት መሆን ይችላል ማስረገዝ ይችላል ማስረገዝ ማለት አይደለም ባልመሆን መሆን ማለት ሆፕ ከዚህ በፊት አውርተናል ወደፊትም እናወራለን ያ ጊዜ ቁም ነገሩ ያ ነው ዛሬ እንደዛ እየሆኑ ነው ለዘር ብቻ የሚፈለጉ ወንዶች እየመጡ ነው ለዘር ብቻ እንጂ ለሌላ የማይበቁ ለሌላ ቁም ነገር የማይበቁ ወንዶች እየመጡ ነው እንዲሁም ደግሞ ለዘር ብቻ ወንዶችን የሚፈልጉ ሴቶች እየመጡ ነው እያያችሁኝ ነው፣ እየተከተላችሁኝ ነው። ወንዶችን ለዘር ብቻ የሚፈልጉ ሴቶች እየመጡ ነው። ለዘር ብቻ በነገራችን ላይ ቤተክርስቲያን ከሞላ ጎደል እንደዚህ አይነት ትምህርት ታስተምራለች። ለዘር ብቻ ፈልጓቸው፣ አይደለም ያው ወሲብ የሚያስፈልገው ለዘር ብቻ ነው እየተባለ ስለሆነ ለዘር ብቻ ይፈልጋሉ። የወሲብ አምሮቷን ማን ያሳረፍላታል? ቁም ነገሩ እዛ ጋር ነው። እሱን አሁን አናወራም፣ ሌላ ጊዜ እናወራለን። ለብቻ ስንገናኝ እናወራዋል። እንደነ በስንቱ አይነት እንካፎች እንደነዘሩ ሞላ አይነት እንከፎች ለዘር ብቻ የሚፈለጉ ለአባትነት ብቻ የሚፈለጉ ናቸው። ልጅ ለመውለድ ብቻ የሚፈለጉ ምናልባት ከዛ ካለፈ የሚፈለጉት ቤት ውስጥ ኮሜዲ ለመስራት ነው፣ ለመጃጃል ነው። አንደኛው የተዳር አማካሪ እንደዚህ እንዳለ ይነግራቸዋል። አዎ ከዚህ በፊት ያንተ የሚና እንደዚህ ለኔ አይደለም ያው በሬዲዮ ላይ የተናገረው የአንተ የሥራ ድርሻ ምንድነው ሲባል ቤት ውስጥ መኮመክ ማዝናናት ነው። ቤቱን የምታስተዳድረው ልጆችን የምታስጠና ፀጥ ለጥ አድርጋ የምታኖራቸው እሷ ነች ብሎ ስለሚስቱ ምስክርነት ሲናገር ዘሩ ሞላ እድሉ ቢሰጠው እንደዛ የሚናገር አይመስላችሁም? እንከፉ በስንቱ እድሉ ቢሰጠው እንደዛ መናገር አይመስላችሁም? ባይናገርስ ሕይወቱ እኮ የሚያሳይ ነው አደለ? ያ አባትነት እንደዛ ተደርጎ አባወራነት እንደዛ ተደርጎ እየተንቋሸሸ ነው። መብት ነው፣ መብቴ ነው ለምትለው ሰውዬ መብት ነው። ሂድና ተዝናና። በተቻለ መጠን ግን እንዲያው በስንቱን የምታዩ ሰዎች አይሆን፣ ያው አባወራ ራሱ ይጋፋቸዋል። ሪፔሊንግ ፓወር አለ። በስንቱን የሚያይ ሰው አባወራ ላይ ግን እንድትመጡም አልፈልግም እኔ። እዛው በበስንቱ ቹ ተዝናኑ እኔ ጋር የምትመጡት ደግሞ ለመዝናናት እንዳልሆነ ታውቃላችሁ። አይ አንተ ጋር ተምረን እሱ ጋር ሄደን እንዝናና አይቻልም። ይሄ ወደ ጥጃነት ወደ ወይፈንነት ከመጣችሁ በኋላ ወደ ኮርማነት እየታሰባችሁ ሳለ እንደገና ተመልሳችሁ ጥጃ መሆን ስትፈልጉ እንደዛ ሆን የምታደረጉት። ሌላው ምንድነው የማስበው እዛ ውስጥ እንደዚህ አይነት የሲትኮም ድራማዎች የሚያስተላልፉት እኛ ሀገር ብቻ አይደለም ሌሎቹም ሀገር የተጎዱበት ነገር ነው። ሌሎቹም ሀገር የተጎዱበት ነገር ነው። ከወንዱ ይልቅ ከዛ ካባወራው ይልቅ ሴቷና ልጆቹ እንዴት አይነት ብራይት እንደሆኑ እንዴት ኢንላይትንድ እንደሆኑ አስቡት። ወንዱ የማይገባው ነው አንድ ነገር ለመረዳት ዓመት የሚፈጅበት ነው። ሴቶቹ ጋር እዛ ቤት ውስጥ ከሚስቱ ጋር ከልጆቹ ጋር ብቻ አይደለም ወጥቶ ራሱ በስራ ዓለም ውስጥ ራሱ በስንቱ ወደ ስራ ሲገባ ራሱ ከሌሎቹ ስታፎች ይልቅ እንዴት አይነት እንከፍ እንደሆነ እንዴት አይነት ጅል እንደሆነ እስቲ እዩት። ዘሩ ሞላ ከጎረቤቶቹ ጋር እንዴት አይነት እንከፍ እንደሆነ እዩት። እዛ ጋር ስታዩ ሴቷ እድል አልተሰጣትም፣ እንጂ በጣም ብራይት ነች። ቤቱን የማስተዳደር የመምራት ችሎታ አላት ማለት ነው። ቅድም እንዳልኳቸው አማካሪ ያ ሰውዬ አማካሪ ያልኳቸው ሰውዬ ዶክተር ነው፣ ሀምሳ ሺህ ምናምን የሚከፈለው ዶክተር። አሁንማ ትልቅ ቦታ ይደርሳል። ሚስቱ ባለስልጣን የሆኑ ዶክተር በቀላሉ አታገኙትም። እሱ ጋር እንደዚህ የትዳር ማማከር የሚባለው ጉዳይ ማለት እንደዚህ የሚመክሩ ሰዎች ናቸው። እንግዲህ አሁን ትውልድ እየገደሉብን ያሉት እሷ ሚስቴ ከኔ የተሻለች ስለሆነች እኔ እሷ ቤቱን ታስተዳድር፣ ቤቱን ትምራ። እኔ ቤት ውስጥ የኩመካ ስራ ስራ አለው እንደ እንከፉ በስንቱ እጃጃል አለው እንደ እንከፉ ዘሩ ሞላ እጃጃል አለው። ስለዚህ ሚንያ ነው ማህበረሰባችን ውስጥ ልጆቻችን ውስጥ ትውልዳችን ውስጥ ምን እየገባ ነው የሚመጣው? ወንዱ መቼም የማይማር የማይገባው ዶማ የሆነ እንከፍ እየሆነ እየመጣ ነው ወይም ደግሞ ይመጣል መምጣቱ አይቀርም። ስለዚህ ሴቷን ማብቃት አለብን። ሴቷን አስተምረን ማበልጸግ አለብን። እዛ ደረጃ ማድረስ አለብን። ዋጋችንን እያገኘ ነው። ዋጋችንን እያገኘ ነው። ይህ እንግዲህ እንደዚህ አይነት የእንከፎች እንከፎች ራሳቸውን እያስቀረጹ የሚያስተላልፉ ድራማ ላይ እንደነ በስንቱ አይነት እንከፎች፣ እንደነ ዘሩ ሞላ አይነት እንከፎች በጣም በብዙ ብር እየተከፈላቸው ትውልዱን የሚያጃጅሉበት፣ ትውልዱን አልጫ የሚያደርጉበት ድራማ ላይ የምትታዘቡት ነገር ነው። ከዛ ባሻገር ግን አለም ለምን ትጠቀምበታለች ብንል አሁን እንዳልኳችሁ ዋዛ ፈዛዛነት ያስተምራል። ገለመኔ ገለመኔ ያለን አይደል? አለም ግን በዋናነት እነዚህን ሁሉ ሰመራይዝ አድርገን፣ አለም ግን በዋናነት የምትጠቀምበት ለምንድን ነው መሰላችሁ? ትውልዱን ከትውልዱ በተለይ ደግሞ ወንዱን አልጫ በማድረግ ትጠቀምበታለች። ሊትራሊ አልጫ ታደርገዋለች። ከሰኞ እስከ አርብ ስራ መስራት፣ የሆነ ድርጅት፣ የሆነ ኮርፖሬት ካምፓኒ፣ የሆነ የተቀጠረበት ቦታ፣ የራሱን ቢዝነስ ላይ ከሰኞ እስከ አርብ እስከ ቅዳሜ መስራት ልክ እንደ ትልቅ ጀብድ ቆጥሮት እሑድ ካልተዝናናውኝ ብሎ የሚጃጃል ትውልድ አልጫ ትውልድ፣ ተፈጥሮን የማያቅ የተፈጠረለትን የተጠራለትን ዓላማ የማያቅ የተሰጠውን ጸጋ የማያቅ አውቆ የማይሰለጥንበት እልቅስ እልቅስ እንደዛ ሰነፍ ሰውዬ ቀብሮ የሚጠብቅ መጨረሻ ቀኑ የሚጠብቅ ተቀጥሮ ስድስት ቀን አምስት ቀን የሚሰራለትን ስራ እንደ ትልቅ ጀብድ ቆጥሮ ቅዳሜና ወድ መዝናናት ያስፈልገኛል፣ መጃጃል ያስፈልገኛል። ስለዚህ በማን ይጃጃል? እንደነ በስንቱ አይነት እንከፎችን እየከፈተ ይጃጃላል። የእሱ መጃጃል ሳያንስ ቤተሰብ ሰብስቦ ያጃጅላል። በጣም ነው ማዝነው። ለልጆቻችሁ፣ ለሚስቶቻችሁም ቤተሰባችሁን ሰብስባችሁ እግራችሁን ታጥባችሁ ሶፋ ላይ ወጣችሁ በስንቱን ለምታዩ አባቶች እውነት ለመናገር ማፈሪያዎች ናችሁ። ለልጆቻችሁም ደግሞ ሸክም ናችሁ። የሚሳቀቁባችሁ ናችሁ። የአባትነትን መልክ የአባትነትን ወግ የአባትነትን ስዕል ስላላሳያቸዋቸው የአባትነትን ፊገር ከእንከፍነት ጋር አወዳ አመሳስላችሁ ስላሰጣቸዋቸው በሰማይ ያሉት አባቶቻችሁ እንዴት ያዝኑ ይሆን? እንቅልፍ መዝናናትን እረፍትን ሳይፈልጉ ሳይመርጡ አፈር ድሜ ግጠው ሀገርን ድንበርን ቤተክርስቲያንን ያቆዩት እውቀትን ትምህርትን ለሀገር ያቆዩት አባቶች በሰማይ ላይ ሆኖ ሲያዩዋችሁ እንዴት ይሸማቀቁ ይሆን? እናንተ እግራችሁን ታጥባችሁ ስትንፈቀፈቁ፣ ጋቢ ለብሳችሁ በእንከፉ። በስንቱ በስንቱ እንቃጠል። ወንድም አለም በርታልኝ።